አሰላሙ ዐለይኩም ወረሕመቱላህ፣ ዛሬም ለየት ባለ ታሪክ ተመልሰናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። አንድ ኢብራሂም የተባለ እህሎችን በመፍጨት የሚተዳደር ጥሩና አላህን ፈሪ ሰው ነበር። ይህ ሰው አባቱ ከሞተ በኋላ የአባቱን ሥራ ተክቶ እህሎችን እየፈጨ ወደ ገበያ አውጥቶ በመሸጥ ሰዎች ዘንድ በጥሩነቱ የታወቀ ሰው ነበር። የመንደሩ ሰው ሁሉ በመልካምነቱና የተቸገሩትን በመርዳት ይወዱትና ያከብሩት ነበር። ኢብራሂም አባቱ ከሞተ በኋላ ያገባት አንድ ሚስት ነበረችው። ምንም ነገር ሳይጎልባት የፈለገችውን ነገር እያሟላ የሚያኖራት ቢሆንም፣ እሷ ግን በዚህ ሁኔታ ከሱ ጋር መኖርን አትፈልግም ነበር መልከውብ ስለነበረች ሁል ጊዜ ምን አለ በሀብቱ የታወቀ ሰው ባገባሁ እያለች ትቆጭ ነበር። አንድ ቀን ሌሊትም በህልሟ ባሏ ኢብራሂምን ፈታ በከተማው ታዋቂ የሆነ ሀብታምን አግብታ በትልቅ ቤተ መንግስት ውስጥ ስትኖር ትመለከታለች። ይህንን ህልም ካየች በኋላ የምታስበውንና የምታልመውን ነገር እውን ለማድረግ መንቀሳቀስ ጀመረች። ከኢብራሂም ጋር የምትኖረውን ኑሮ እንደ አሰልቺ ነገር ተቆጥረው ጀመር። በዛኑ ቀንም በገበያ ላይ የተዘዋወረች ሳለ አንድ በሚያምር ነጭ ፈረስ ላይ ቁጭ ብሎ በጣም ውድ የሆኑ ልብሶችን ለብሶ በገበያ ላይ የሚዘዋወርን ወጣት ትመለከታለች። የሚሄደው አካሄድና የለበሰው አለባበስ በጣም ሀብታም እንደሆነ ያስታውቃል። የኢብራሂምም ሚስት ይህን ስትመለከት በህልም ያየሁት ነገር እውን ሆነ ብላ ማሰብ ጀመረች። ከባሏ ኢብራሂም ጋር ተፋታ፣ ይህንን ሰው እኔን እንዲያገባኝ ማድረግ አለብኝ አለች። በዛ መንደር ላይም በጥንቁልና የምትታወቅ አንድ አሮጊት ነበረች። እሷ ጋርም ሄጄ ጉዳዩን አወያያታለሁ አለው ብላ አሰበችና እሷ ጋር ሄደች። የኢብራሂምም ሚስት ለአሮጊቷ እኔ ከባሌ ጋር ተፋትቼ ሌላን ሰው ማግባት እፈልጋለሁ አለቻት። ያቺ አሮጊትም ፈገግ አለችና ይህንን ለማድረግ ብዙ ገንዘብ ያስፈልግሻል። በዚህ ነገር ትስማሚያለሽን? አለቻት የኢብራሂምም ሚስት ምንም ሳታቅማማ ችግር የለውም አለችና ባሏ ኢብራሂም ገዝቶላት የነበረውን የእጅና የአንገት ወርቋን ሁሉ አውጥታ ሰጠቻት። ያቺ ጠንቋይ አንድ ልጅ ነበራት። ምንም ያህል እሷ በጣም መጥፎ ብትሆንም፣ ልጇ ግን አላህን ፈሪና ሁልጊዜ እናቷ ከዚህ ተግባሯ እንድትቆጠብ የምትነግራት ነበረች። ኢብራሂምንና ሚስቱን ታውቃቸው ስለነበር የኢብራሂም ሚስት ጥንቁልናን ፈልጋ እዚህ በመምጣቷ በጣም ተገረመች። እናቷ ስትወጣ ጠብቃም ወደ ኢብራሂም ሚስት ጋር ሄደችና፣ እንዴት እንደዚህ ታደርጊያለሽ? ኢብራሂም እኮ መልካም ሰው ነው። ያደረገሽ ነገር ካለ ቁጭ ብላችሁ መፍታት ነው እንጂ እንደዚህ አይነት መጥፎ ተግባርን ማድረግ የለብሽም፣ እያለች ትመክራት ጀመር። እየነገረቻትም ባለችበት ሰዓት ያቺ ጠንቋይ አሮጊት ተናዳ ወደ እሷ ጋር ትመጣለች። ምን እያልሽ ነው? ይሄ እኮ ሥራዬ ነው እንደዚህ እንዳታደርጊ ብዬ አስጠንቅቄሽ ነበር። አሁን ከፊቴ ዞር በይ ከዚህ ውጪ ብላ አስወጣቻት። የሚገርመው ነገር ግን የኢብራሂም ሚስት ልጅቷ የነገረቻትን ነገር ከምንም አልቆጠረችውም። ምክንያቱም አምናበትና ፈቅዳ ስለመጣች እሷ የሚታያት ሰዎች እንዴት ከኢብራሂም ጋር ትጣያለሽ መባሏን ሳይሆን በሕልሟ ያየችውን እውን ማድረግ ነበር። ለዛም ወደ አሮጌቷ ዞር አለችና እኔ የልጅሽን ንግግር ከምንም አልቆጠርኩትም አንቺ ብቻ ያልኩሽን ነገር በአግባቡ ስሪልኝ አለቻት። ጠንቋዩም ደስ አላትና መተብተቧን ጀመረች። ከዛም ያንን ሲሕር አውጥታ ለኢብራሂም ሚስት ሰጠቻት። ይህንን ኢብራሂም በሚሰራበት የወፍጮ ዕቃ ላይ ደብቀሽ አስቀምጭው አለቻት። የኢብራሂም ሚስት ጠንቋዩ የሰጠቻትን ነገር ይዛ ወደ ቤቷ መመለስ ጀመረች። ቤትም ገባችና ባሏ ኢብራሂም ሳያያት እሱ ከሚፈጭበት የወፍጮ ዕቃው ላይ ደብቃ አስቀመጠችው። ከዛ በኋላ ነበር ያ ሲሕር ሰበብ ሆኖ ተጽዕኖ ያሳደረበት። ኢብራሂም በዛ ወፍጮ ሊፈጭበት በቀረበ ቁጥር ምንም አያሰራውም፣ ከሰው የተቀበለው እህልም ይበላሽበት ጀመር። በዚህም መልኩ ነበር ብዙ ዕዳ ውስጥ የገባው። ከዛ በኋላ ነበር ሚስቱ በድህነቱ የመጣ ታንቋሽሸው የነበረው በዚህ ሁኔታ ላይ ካንተ ጋር መኖር አልፈልግም፣ እንድትፈታኝ ነው የምፈልገው። እኔ ካንተ ጋር መቀጠል አልፈልግም ትለው ጀመር መጀመሪያ አካባቢ ኢብራሂምን ቢቢላትም ከድኅነቱና ከሰው እዳ የሷ ጭቅጭቅ ስለበረታበት እሺ ብሎ ፈታት። ከአሁን በኋላ እኔ ፈትቼሻለሁ፣ ምትፈልጊውም ይሄንን ነበር፣ አሁን እኔን ጥለሽ መሄድ ትችያለሽ አላት ሚስቱን። በጣም ደስ አላትና ምንም ሳትለው ነበር ቤቱን ለቃለት የወጣችው። ከዚህ በፊትም በገበያ ላይ ያየችውን ያን ሀብታም ሰው ታፈላልገው ጀመር። ያንንም ሰው አገኘችው። የአላህ ነገር ሆኖ አላገባም ነበር ውበቷንም ሲመለከት እሱም በጣም ደስ አለውና አገባት። እንደዚህ ሀብታም ወጣት ሆኖ እንዴት እስካሁን አላገባም ብላ እንኳን አልጠየቀችም። ብቻ እሷ ህልሜን ያሳካልኛል ብላ ከእሱ ጋር ተጋባች። የምታስበውና በሕልሟ ያየችውም ነገር እውን ሆኖ አየችው። በትልቅ ሕንፃ ውስጥ ብዙ ሠራተኞች በእሷ ስር ሆነው ባሏን ኢብራሂም እንደዛ ከስሮ ትታው ከእሱ ጋር የተትረፈረፈ ኑሮን ትኖር ጀመር። በዚህ በኩል ደግሞ ኢብራሂም ለምንድን ነው እንደዚህ በአንዴ የከሰርኩት? ስራም ለምን እንደዚህ ያስጠላኝ? የነካኝ ነገርማ አለ። ምናልባት የሰው አይን ሊሆን ይችላል ብሎ በማሰብ የሰፈራቸው ሼኽ ጋር ለመሄድ ይወስናል። ከዛም ኢብራሂም ሰፈራቸው ወደሚገኘው ሼኽ ጋር ሄዶ ጉዳዩን ያወያየዋል። ወፍጮው ጋር ለመስራት ሲሄድ ስራ እንደሚያስጠላውና ከሰው የተቀበለውን ስንዴ በስትክክል መፍጨት እንዳቃተው ሁሉንም ነገር ይነግረዋል። ሸይኹም ምናልባት ይሄ የሰው አይን ሊሆን ይችላል፣ ወይም ደግሞ ሲሕር ተሰርቶብህ ሊሆን ይችላል አለውና ለኢብራሂም ጥሩ ምክርን ያደርግለት ጀመር። ቤቱ ላይ ቁርአንን እንዲቀራ፣ ዚክርን እንዲያበዛ፣ በአላህ ላይ እንዲመካና የተለያዩ ልቡን የሚያረጥቡለትን ነገር ነገረው። ኢብራሂምም ሸይኹ የነገረውን ከሰማ በኋላ ልቡ ላይ መረጋጋትን አገኘ። ወደ ቤቱም ሄዶ ቁርአንን ይቀራ ጀመር። ቀንም ሌሊትም ለአላህ እየሰገደ ዱዓን እያደረገ እየጾመ ያሳልፍ ጀመር። ከተወሰኑ ቀናት በኋላም ያቺ አሮጌት ጠንቋይ ትታመማለች። ሰውን እየጎዳች ራሷን ግን ማዳን አቃተት። ከእሷም አልፎ ብዙ ሐኪሞች መጥተው እሷን ሊያዩት ሞከሩ፣ ነገር ግን ህመሟን ሊያገኙላት አልቻሉ። ያቺ መልካሟ የጠንቋዩ ልጅም ለእናቷ ምናልባት ይህ እኮ በሠራሹው ሥራ ሊሆን ይችላል ኢብራሂምንና ሚስቱን አፋታሻቸው ይሄ ደግሞ አላህ የሚጠላው ትልቅ ወንጀል ነው። እናቴ ሆይ ላደረግሽባቸው ነገር ይቅርታን ጠይቂ ትላት ጀመር። አላህም ሊመራት ስለፈለገ ያች አሮጊት ለልጅቷ ኢብራሂም ጋር ሂጂና ወፍጮ በሚፈጭበት እቃ አካባቢ አላህ የሚጠላውን መጥፎ ነገር አስቀምጫለሁ ያንን ነገር አውጥተህ ጣየው በዩ ብላ ነገረቻት። ልጅቷን በጣም ደስ አላትና ኢብራሂም ጋር ወዲያውኑ ሄደች። ወፍጮ ከሚሰራበት አካባቢ የተቀመጠ ሲሕር እንዳለና እሱን አውጥቶ እንዲጥለው ነገረችውና ወደ ቤቷ ተመለሰች። ኢብራሂምም ይህንን ሲሰማ ወዲያውኑ ወፍጮ ወደሚፈጭበት ክፍል ሄዶ ያንን ነገር ይፈልገው ጀመር። በስተ መጨረሻም አገኘውና ጣለው። ከዛ በኋላ ብዙም አልቆየም ነበር ወደ ድሮ ሥራ ተመለሰ። በትልቅ ነሻጣም ሥራን መሥራት ጀመር። አላህንም ከመሰገነ በኋላ ያቺን ያሮጊቷን ልጅ ሊያመሰግናት ወደ እሷ ቤት መሄድ ጀመረ። የአላህ ነገር ሆኖ ያቺ አሮጊትም ከሥራዋ ተቆጥባ ወደ አላህ ተመልሳ ነበር። ወደ ቤታቸውም ሲሄድ ልጅቷን አገኛት። ልጅቷ በጣም አዝናና ተክዛ እያለቀሰች ነበር። ምን እንደሆነችም ሲጠይቃት እናቷ እንደሞተች ትነግረዋለች። ኢብራሂምም አብሽር ያላትና ለእናቱ አፉ እንዳላት ያንንም ሲሕር አግኝቶ እንደ ጣለውና እሷን ሊያመሰግናት እንደ መጣ ነገራት። ኢብራሂም ያቺ መልካም ልጅ እናቷ ከሞተች በኋላ ብቻዋ እንደምትኖር ያውቃል። እሱም ብቸኛ ስለሆነ ሆነ እሷን ለማግባት ይወስንና ጉዳዩን ለእሱ አይነግራትም። ልጅቷም እሱ ለመቀበል ጊዜ አልፈጅባትም ነበር፣ በደስታ ተቀበለችው። ከዛም ኢብራሂም አላህ በዛች መጥፎ ሚስቱ ምትክ መልካምና አላህን ፈሪ የሆነችን ሴት አገኘ። እሷም ብትሆን ኢብራሂምን የመሰለ ደግ ሰው በማግኘቷ በጣም ደስ ብሏታል። ምክንያቱም ሁል ጊዜ ከእናቷ ጋር አንድም የደስታን ቀን አሳልፈ አታውቅም። ከኢብራሂም ጋር ከተጋቡ በኋላም ሁለቱም የደስታ ኑሮን መኖር ጀመሩ። ኢብራሂምም ትርፋማ እየሆነ ስለመጣ ቤቱን ሙሉ ለሙሉ እንደገና ሊያስገነባው ፈለገ። ቤቱንም በሚያፈርሱበት ሰዓት በድንገት ወፍጮ ከሚፈጭበት ክፍል አንድ ሳጥንን ያገኛል። ሳጥኑ የድሮ የእናቱና የአባቱ ነበር። እሱንም በሚከፍተው ሰዓት በውስጡ ብዙ ወርቆች ነበሩ። በውስጡ ላይም አንድ ደብዳቤ ነበር። እናቱ ነበር የጻፈችለት። እናትና አባቱ ገና በልጅነቱ ነበር የሞቱት። ከመሞቷ በፊት ለአላህ ዱአ አድርጋ ነበር። ያ ረቢ ልጄ ኢብራሂም ወደ ፊት ደግና መልካም ሰው እንደሚሆን አስባለሁ። ይህንን ሳጥን ያለምንም ልፋት ለሱ ይሁን ብላ ነበር። ኢብራሂምን በደስታ እያለቀሰ ለእናቱ ዱዓ ያደርግላት ጀመር። ከዛ በኋላ ኢብራሂም በመንደሩ ላይ ትልቅ ቤትን አስገንብቶ፣ ትልቅ የወፍጮ ሱቅንም ከፍቶ በመንደሩ ላይም ጎበዝና ታታሪ በመሆኑ ታውቆ ጥሩ ኑሮን መኖር ጀመረ። አንድ ቀንም ከሥራ ወደ ቤቱ እየተመለሰ ሳለ የድሮ ሚስቱ መንገድ ላይ ቁጭ ብላ እየለመነች ያገኛታል። ሙሉ ለሙሉ ተጎሳቅላና ውበቷ ረግፎ ነበር። ምን ሆነች ነው እንዲህ ይሆንሹ ብሎ ጠየቃት። የድሮ ሚስቱም ኢብራሂምን ስትመለከተው አንገቷን ደፋች! እኔ አንተን እንደዛ ከበደልኩህ በኋላ አላህ ቀጣኝ። ካንተ ጋር ያንን ኑሮ ጠልቼ አንተ ደሃ እንድትሆን ያ ሁሉ ነገር አድርጌብህ ካንተ ጋር በዚሁ መቀጠል አልፈልግም ብዬ አንተን ከፈታሁ በኋላ አንድ ሀብታምን ሰው አገባሁ። ያሰብኩትንና ያለምኩትን ነገር ያገኘሁ መስሎኝ ነበር። ነገር ግን ይህ ደስታ ዘላቂ አልነበር ያ ሰውም የቀረበኝ ለውበቴ ብቻ ነበር። አንድ ቀን ከደረጃ ላይ ወደኩኝ። በዚህም ፊቴ ሙሉ ለሙሉ ተበላሸ። ያ ሰውም ፊቴ እንደ ተበላሸ ሲያውቅ በጣም ይጠላኝ ጀመር። እሱ ጋር ለአንድ ቀንም እንድቆይ አልፈለገም። ሌላ ሰው ላገባ ስለሆነ ቤቴን ለቀሽ ውጪ አለ። ከዛ በኋላ እንደምታየኝ እንደዚህ ቁጭ ብዬ መለመን ጀመርኩኝ አለች። ቀጥላም ኢብራሂም ወይ፣ ላደረግኩት ከባድ ወንጀልና ሥራ ይቅርታን አድርገልኝ እኔ ከዚህ በኋላ ተጸጽቻለሁ። ወደ አንተ ጋር መመለስ እፈልጋለሁ አለችው። ኢብራሂምም ምንም ያህል ያዘነላት ቢሆንም ወደ እኔ ጋር እንድትመለሽ አልፈቅድልሽም። ምክንያቱም አንቺ ጥለሽን ከሄድሽ በኋላ ሌላን ሰው አገባሁ። አሁን ያገባኋት ልጅ አላህን ፈሪና መልካም ሰው ናት። በምንም አይነት ሁኔታ አንቺን ወደ ቤት መልሼ እሷን ትንሽም ላስከፋት አልፈልግም። ነገር ግን እንዲስልሽ አንቺን ጠልቼ አይደለም፣ እሷን ማስከፋት ስለማልፈልግ ነው ባይሆን የቸገረሽ እና የሚያስፈልግሽ ነገር ሲኖር ወደ እኔ ቤት መምጣት ትችያለሽ። ከዚህ ውጪ በሌላ በምንም ልተባበርሽ አልችልም ብሏት እዛው ጥሏት ሄደ። የድሮ ሚስቱም በጣም አዘነች። አላህ በወሰነልን ውሳኔዎች አለመውደድና መጥፋቷ ቅርብ የሆነውን ዱንያ አብልጦ መውደድና እሷን መከጀል እኛ ዘንድ ያለውን ጥሩ ነገር እንደሚወስድና መጨረሻችንን እንደሚያበላሽ ገባት። ነገር ግን ዘግይታ ስለነበር ምንም አማራጭ አልነበራት